ካልሆነ ውሸቱን ልቀቃትና እዚያ በሩ አካባቢ ምን አትጠብቅ፣ እረሳት አስራ አስራ አፈር ብላ እንዳጠብቀ ለቀህ ዝም ብለህ ምን ነሳ አድርግ። አንተ ዋዘኛ እሺ።